ሰላም ጓዶች፣ ዛሬ አንድ አስደናቂ ጉዞ እንጀምራለን ወደ አዲስ ማንነት ግንባታ። ይህ ቪዲዮ ህይወቶን ሊለውጥ የሚችል ተስፋ የቆረጡትን ህልም ዳግም የሚቀጥልና አዲስ ማንነት ለመገንባት የሚያግዝ ነው። ሙሉ ቪዲዮውን እስከ መጨረሻው ከተመለከታችሁ በኋላ ህይወታችሁ ላይ ትልቅ ለውጥ እንደምታገኙ እርግጠኛ ነኝ። እስኪ አብረን እንሂድ። ወዳጄ በህይወት ውስጥ አንድ ጊዜ ከራስ ጋር የምትጋፈጥበት ጊዜ አለ በራስ ላይ ጥያቄዎች የምታነሳበት ማንነትህን የምጠይቅበት እና አዲስ ምዕራፍ ለመጀመር የምትፈልግበት ጊዜ ያ ጊዜ አሁን ሊሆን ይችላል። አዲስ ማንነት መገንባት ማለት ያለህን ማንነት መተው ማለት አይደለም። ይልቁንም የተሻለ ማንነትህን ማግኘት፣ ደካማ ጎኖችህን ማስተካከል እና ጠንካራ ጎኖችን ማጎልበት ማለት ነው። ይህ ጉዞ ቀላል አይደለም። ብዙ ፈተናዎች፣ እንቅፋቶች፣ ተስፋ መቁረጦች ይኖሩታል። ነገር ግን ጽናት ካለህ በራስህ ላይ እምነት ካለህ ማንኛውንም ነገር ማሳካት ትችላለህ። ራስህን ለመገንባት የሚያግዙ አስር ነጥቦችን ተራ በተራ ነኝ። አንደኛ፣ ራስህን እወቅ። አዲስ ማንነት ለመገንባት የመጀመሪያው እርምጃ ራስህን ማወቅ ነው። ማን ነህ? ምን ትፈልጋለህ? የት መድረስ ትፈልጋለህ? እነዚህን ጥያቄዎች በሐቀኝነት ለራስህ መልስ። የራስህን ጠንካራ ጎን፣ ደካማ ጎን እወቅ የምትወዳቸውንና የማትወዳቸውን ነገሮች እወቅ ህልሞችህንና ምኞቶችህን እወቅ ራስህን ለማወቅ ጊዜ ወሰድ ጸጥ ባለ ቦታ ተቀምጠህ ስለ ህይወትህ አስብ ጆርናል ጻፍ ከምታምናቸው ሰዎች ጋር ተነጋገር ሁለተኛ ግቦችህን ወስን አንዴ ራስህን ካወቅክ በኋላ ግቦችህን መወሰን አለብህ ምን ማሳካት ትፈልጋለህ በህይወት ውስጥ ምን ለውጥ ማምጣት ትፈልጋለህ ግቦችህን ግለጽ። ሊለኩህ የሚችሉ ይሁኑ፣ ሊደርስባቸው የሚቻሉ ይሁኑ፣ ተዛማጅነት ያላቸው በጊዜ ተገደቡና ስማርት መሆን አለባቸው። ትልልቅ ግቦችህን ወደ ትንንሽ እና ሊደረስባቸው ወደሚችሉ ደረጃዎች ከፋፍል። ይህ ግቦችህን ለማሳካት ቀላል ያደርግልሃል። ሶስተኛ፣ አዲስ ልማዶችን ገባ። አዲስ ማንነት ለመገንባት አዲስ ልማዶችን መገንባት አለብህ። የምትፈልገውን ሰው ለመሆን የሚረዱህን ልማዶች ጀምር። አዲስ ልማዶች ለመገንባት ጊዜ ይወስዳል። ታገስና ተስፋት ትቁረጥ። አዲስ ልማዶችን ለመገንባት የሚረዱህን ሰዎች ፈልግ። አበረታች መጽሐፎችን አንብብ። አራተኛ ከምኞት ቀጠና ወጣ። እድገት የሚመጣው ከምኞት ቀጠና ስትወጣ ነው። አዳዲስ ነገሮችን ሞክር። አደጋዎችን ተጋፈጥ። አትፍራ። ስኬታማ ሰዎች ስህተትን ለመስራት አይፈሩም። ከስህተታቸው ይማራሉ እንጂ እናም ይቀጥላሉ። እምነትን ገንባ። በራስ ላይ እምነት ካለህ ማንኛውንም ነገር ማሳካት ትችላለህ። አምስተኛ አዎንታዊ አስተሳሰብ ይኑርህ። አስተሳሰብህ ህይወትን ይወስናል። አዎንታዊ አስተሳሰብ ካለህ አዎንታዊ ውጤቶችን ታገኛለህ። አሉታዊ አስተሳሰቦችን አስወግድ፣ በአዎንታዊ ነገሮች ቀይራቸው። ለራስ አዎንታዊ ንግግር ተናገር። በራስ ላይ እምነት ይኑርህ። ስድስተኛ ተስፋት ትቁረጥ። አዲስ ማንነትን መገንባት ቀላል አይደለም። ብዙ ፈተናዎችና እንቅፋቶች ይኖሩታል። ግን ቢሆንም ተስፋ አትቁረጥ። ስትወርቅ ተነሳ። ከስህተቶችህ ተማር። በራስ ላይ እምነት ይኑርህ። ማንኛውንም ነገር ማሳካት ትችላለህ። ሰባተኛ እርዳታ ጠይቅ። አዲስ ማንነትን ለመገንባት ብቻህን መሆን የለብህም። እርዳታ መጠየቅ ካለብህ እርዳታ ጠይቅ። ከምታምናቸው ሰዎች ጋር ተነጋገር። አማካሪ ይፈልግ እርዳታ መጠየቅ ድክመት አይደለም ጥንካሬ እንጂ ስምንተኛ ለራስህ ጊዜ ስጥ አዲስ ማንነት ለመገንባት ጊዜ ውሰድ ታገስ ሂደቱን ተደሰትበት በራስህ እድገት ኩራት ይሰማህ በራስህ ላይ እምነት ይኑርህ ማንኛውንም ነገር ማሳካት ትችላለህ ዘጠነኛ አመስጋኝ ሁን ለተሰጠህ ነገር ሁሉ አመስጋኝ ሁን በህይወት ውስጥ ባሉ አወንታዊ ነገሮች ላይ አተኩር አመስጋኝነት ደስታንና ሰላምን ይሰጣል አስረኛና የመጨረሻው በራስ ላይ ኢንቨስት አድርግ በራስ ላይ ኢንቨስት አድርግ ዕውቀትን ችሎታን አሻሽል መጽሐፎችን አንብብ ሴሚናሎች ላይ ተገኝ በራስ ላይ ኢንቨስት ማድረግ ማለት ለወደፊት ኢንቨስት ማድረግ ማለት ነው ወዳጄ አዲስ ማንነት መገንባት ጉዞ ነው ጉዞውን ተደሰትበት በራስ ላይ እምነት ይኑርህ ማንኛውንም ነገር ማሳካት ትችላለህ። ዛሬ ስለ አዲስ ማንነት ግንባታ ተነጋግረናል። አዲስ ማንነት ለመገንባት ከፈለግ ራስህን ማወቅ፣ ግቦችን መወሰን፣ አዲስ ልማዶችን መገንባት፣ ከምኞት ቀጠና መውጣት፣ አዎንታዊ አስተሳሰብ መያዝ፣ ተስፋ ለመቁረጥ እርዳታ መጠየቅ፣ ለራስ ጊዜ መስጠት፣ አመስጋኝ መሆንና በራስ ላይ ኢንቨስት ማድረግ አለብህ። ለዛሬ ጨርሻለሁ። ይህንን ቪዲዮ ስለተመለከታችሁ አመሰግናለሁ። እንደምትጠቀሙበት ተስፋ አደርጋለሁ። ለተጨማሪ አነቃቂና አስተማሪ ቪዲዮዎች ቻናሌን ሰብስክራይብ ማድረግ አይርሱ። መልካም ቀን ይሁንላችሁ።